ለጡንቻ ግንባታ እጅግ በጣም አስቀያሚ የሚባለውን ሆርሞን ነው የምነግራችሁ። ይሄ ሆርሞን እንግዲህ ጡንቻችሁ እንዳያድግ የፈለገ አይነት ነገር ብታደርጉ፣ ተገቢውን የሆነ አመጋገብ ብትመገቡ፣ ፕሮግራማችሁን በኋላ በምነግራችሁ መልክ ኤዲት ካላደረጋችሁት ጡንቻችሁ እንዳያድግ የሚያደርግ ሆርሞን ነው። ይሄ ሆርሞን እንግዲህ ሚዮስታቲን እንለዋለን። በዋነኝነት ሚዮስታቲን እንግዲህ ልክ እንደ መረብ የጡንቻ አካል ላይ የሚለጠፍና የሚሰራ መስል ፕሮቲን ሲንተሲስ እና ሳተላይት ሴሎች ደግሞ እንዳይሰሩ የሚገድብና የሚዘጋ ሆርሞን ነው። እንዴ ሰውነታችን እንደዚህ አይነት ሆርሞን ምን ይሰራለታል? ለምንድነው እንደዚህ የሚያመጣው ካላችሁ በዋነኝነት የሚፈልገው ምንድነው፣ ለኢነርጂ ኤክስፔንዲቸር እና ሰውነታችንን ፕሮቴክት ለማድረግ ነው። ምን ማለት ነው? ሰውነታችን ከሚገባው በላይ ጉልበት እንዳይጠቀም ወይም እንዳያወጣ፣ የመጀመሪያው መስፈርት ወይም የመጀመሪያው ነገር ምንድነው፣ ጉልበትን ሊጠቀሙ የሚችሉ አካላትን፣ ጡንቻ ሊሆን ይችላል። እነዚህን ነገሮች ከአቅም በላይ እንዳይስፋፉና እንዳይራቡ እንዳይባዙ ማድረግ ነው። ስለዚህ ሚዮስታቲን እንደ መረብ በመሆን ይህንን ስራ ይሰራል ማለት ነው። በሰውነታችን ይመረታል። በዋነኝነት ደግሞ በጡንቻ ሴሎች ውስጥ የሚመረት ነው። እንግዲህ አንድ ሰው የሚዮስታቲን ምርቱ በጣም አነስተኛ ከሆነ ያልተገደበ ወይም ከቁጥጥር ውጪ የሆነ የጡንቻ ግንባታ ሊኖረው ይችላል። ለምሳሌ ይሄ በአብዛኛው በከብት እርባታ ላይ የተሰማሩ ሰዎች ይህንን ሲተገብሩ ትመለከታላችሁ። አንዳንዶቹ እንደው ምን ያደርጋሉ በሬዎቻቸውን ወይም ደግሞ ውሻዎቻቸውን ሚዮስታቲንን ኢንሂቢት የሚያደርጉ ወይም የሚገድቡ መርፌዎችን ይወጓቸዋል። ስለዚህ ከቁጥጥር በላይ ጡንቻቸው በጣም ሲያድግ ትመለከታላችሁ። ይህንን ለተለያዩ ነገሮች ይጠቀሙታል። ይህንን አሁን ወደ ሰው ስናመጣ ሚዮስታቲንን የሚገድብ ሆርሞን አንወጋውም። ነገር ግን ናቹራሊ ከመድኃኒት ውጪ። እንዴት አድርገን ይሄንን ኮንትሮል ማድረግና ለኛ በሚጠቅም መልኩ ደግሞ ጡንቻ ለማዳበር እንዴት መጠቀም እንችላለን የሚለውን ልንገራችሁ። የመጀመሪያው ነገር ትክክለኛ የሆነ የሃይፐርትሮፊ ወይም ደግሞ የሪዚስታንስ ትሬኒንግ ፕሮግራም ማውጣት ነው። ይሄ እንግዲህ ለምንድን ነው የሚጠቅመው ካላችሁ ጡንቻችን ላይ በአግባቡ መስል ዳሜጅ የሚኖር ከሆነ ሰውነታችንን ሚዮስታቲንን ወደ ጎን ሊያደርግና ያንን ጡንቻ ጥንካሬውን መጠኑን ደግሞ ከፍ ሊያደርግበት የሚችለውን ነገር እንዲገነባ ያደርገዋል። ይሄ ነው በዋናነት እንግዲህ። የሃይፐርትሮፊ እንቅስቃሴዎች ላይ ከ8 እስከ 12 ድግግሞች ባለው ወይም ያንን ሊያሰራችሁ በሚችል ክብደት መርጣችሁ መስራት የተሻለ ነው ማለት ነው። እስከ 24 ሴት። ለምን ኦቨር ትሬኒንግ የምታደርጉ ከሆነ ለምሳሌ የማራቶን ሯጮች በጣም የሚቸገሩት በምንድን ነው ካላችሁ በጣም ከፍተኛ የሆነ ሚዮስታቲን እና የኮርቲዞል ምርታቸው ከፍተኛ ይሆናል። ለምን? ከፍተኛ የሆነ ኦቨር ትሬን የሆነ ስትረስድ በጣም ሊያመጣ የሚችል ኤክሰርሳይዝ ስለሚሰሩ፣ ስለዚህ ኦቨር ትሬኒንግን ወይም ከአቅም በላይ መስራትን ለረጅም ሰዓት የተራዘመ ኤክሰርሳይዝ መስራትን ማስወገድ ያስፈልጋቸዋል። ሁለተኛው ከአመጋገብ በተያያዘ የምታስተካክሏቸው ነገሮች መኖር አለባቸው። ምን ማለት ነው? የመጀመሪያው ሚዮስታቲኒ በጣም ከፍተኛ ነው ካላችሁ እሱን ለመቀነስ በኪሎዋችን ክብደት እስከ 2.2 ግራም ድረስ አባስተን መጠቀም ወይም ደግሞ ትንሽ ከኖርማሉ ከፍ ያለ ኦቨር ፕሮቲን ኢንቴክ እንዲኖረን ያስፈልጋል። ይሄ መጀመሪያው ነው። ሁለተኛው ደግሞ የኦሜጋ ስሪ ይዘት ያላቸውን ምግቦች ከፍ ማድረግ በተለይ ፋቲ ፊሽ የምንላቸው ወይም ደግሞ ቅባታማ የአሳ አይነቶችን መመገብ ያስፈልጋል። ወይም ደግሞ ፊሽ ኦይልን መጠቀም ይቻላል። ፊሽ ኦይል እንግዲህ በታብሌት በዘይቱ መልክ በብዙ ነገሮች ውስጥ አሉ። ስለዚህ እነዚህን መርጣችሁ መጠቀም ያስፈልጋል። ከዛ ውጪ ደግሞ የሉሲን ኮንቴንታቸው አሪፍ የሆነ ሉሲን እንግዲህ ከዚህ ቀደም በደንብ ነግሬያችኋለሁ። ከሦስቱ ብራንችድ ቼይን አሚኖ አሲዶች መካከል አንዱ ነው። ለጡንቻ ግንባታ እጅግ በጣም የሚያስፈልግ ነው። ስለዚህ አንድ ሰው የሉሲን መጠኑ በጣም ከፍተኛ ከሆነ መስል ሲንተሲሱ ፕሮቲን ሲንተሲሱ ከፍተኛ ይሆናል። ሉሲን ምን ምን ውስጥ ይገኛል ካላችሁ እንቁላል ውስጥ በብዛት አለ። ሆይ ፕሮቲን ውስጥ አለ። ከዛ በተጨማሪ ደግሞ ልክ ለምሳሌ እንደ ምስር አይነት ጥራጥሬዎች ውስጥ ታገኛላችሁ። ኪኖዋ ውስጥ አለ፣ የዱባ ፍሬ ውስጥ አለ። ስለዚህ ይሄንን መጠቀም ትችላላችሁ። በአንጻሩ ደግሞ ለምሳሌ ከምግባችሁ ጋር የካካዋ ፓውደርን አብራችሁ ብትጠቀሙ ሚዮስታቲንን ለመገደብ ሚዮስታቲንን ለመገደብ የሚጠቅሙ ኬሚካሎችን በውስጡ ይዟል። አብዛኞቹ ሚዮስታቲንን የሚገድቡ መርፌዎች በሏቸው ፕሮዳክቶች የሚሰሩት ከካካዋ ነው። ካልተሳሳት ፎሊስታቲን የምንለው ንጥረ ነገር የሚዘጋጀው ከካካዋ ፓውደር ነው። ስለዚህ ካካዋ ፓውደርን መጠቀም እጅግ በጣም የተሻለ ነው። ከዚህ በተጨማሪ እንግዲህ አነስተኛ የሆነ የቪታሚን ዲ መጠን ካለ በሰውነታችን ውስጥ የሚዮስታቲን ፕሮዳክሽን ከፍተኛ ይሆናል። ስለዚህ ቪታሚን ዲን ኮንትሮል ለማድረግና ከፍ ለማድረግ ለፀሐይ የተጋለጣችሁ ወይም ደግሞ በቂ ፀሐይ ማግኘት አለባችሁ። ምናልባት ያው ብዙም ባይመከርም ደግሞ ቪታሚን ዲ ሰፕሊመንቶችንም መውሰድ ትችላላችሁ። ቪታሚን ዲ ሰፕሊመንት ከወሰዳችሁ ግን ከቪታሚን ኬቱ ሰፕሊመንቶች ጋር አጣምራችሁ መጠቀም እጅግ በጣም የተሻለ ነው። ስለተከታተላችሁኝ ከልብ አድርጌ አመሰግናለሁ። እስካሁን ቆይታችኋል ማለት ይሄ ቪዲዮ ወዳችሁታል፣ ተስማምታችኋል ማለት ነው። መልካም ጊዜ ይሁንላችሁ። ባባይ።